ምንድን ነው መፍታት አልፈልግም ነው ከሆነ፣ በቃ ማን ነው ግን እንደኔ መጀመሪያ ላይ እውነት መስሎት ቆሌው የተገፈፈ። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች ሰዎች፣ በእያላችሁበት አለም ዳርቻ ሰላማችሁ ብዝዝ ትርፍርፍ ይበልኝ እያልኩኝ እንግዲህ በአዲስ ቪዲዮ ተከስተዋል፣ ጨረቃዎቻችን እንግዲህ ትናንትና ሁላችሁም እንዳያችሁት አይሚና ብሩኬ ችግር ተፈጥሮ ነበር እና ችግሩ ደግሞ ምንድነው? እንግዲህ ሳቄ ይመጣል ሳስቡ፣ ግን ምክንያቱም ትላንትና ብሩኬ የተናገረው ነገር እና ያየነው ነገር ያለው ትልቅ ሰፊ ልዩነት ያሳቀኝ ትናንትና ምንድን ያለው ከሌላ ሰው ጋር ስትጎራረስ አይቻታለሁ። በጣም ከልክ ያለፈ ቅርብነት ስታደርግ አይቻታለሁና ስለ ልጁ ማንነት ካልነገርሽኝ ብሎ ነበረ። አኩርፏት ሄደው ማለት ነው። እና በማግስቱ ግን የጨፈረው ቪዲዮ ምናምን ሲወጣ እሱ ነው ከሌላ ሴት ጋር እንደውም ሲጨፍር የነበረው። እሷም ደግሞ ሌላ ነገር ሳይሆን ከሙዚዋ ጋር ነው ሲጨፍር የነበረው ሌላ ነገር አይደለምና ዛሬ ደግሞ ሀይሜ መታ። እንግዲህ በጣም ጨንቋት ነበረ፣ በጣም ደብሯት ነበረ። እንግዲህ መሌን ና ሀብት ሽን ጣርታ ብሩኬ እንደዚህ እንደዚህ ብሎኛል ና ዝም ብዬ ተጣልተን ከምንሄድ ወይም ደግሞ በዚህ ሁኔታ ተደባብረን ከምንሄድ ችግሬንም ስለሚረዱኝ እንግዲህ ለወንድሞቹ ነግሬ ችግሩን እንዲናገርና እሱም ደግሞ ያለውን ነገር እንዲፈታ እንዲታረቁ ነው። እንግዲህ ሀይምዬ የመጣችሁ መቼም ቅመሟ አኮ ለየት ያለች ናት። ቅመሜ የኔ ቅመም በስማም አስባችሁትን በቃ ማለት ይህን የሚያሳየው ምንድን ነው ከብሩኬ ወንድሞች ጋር ሀይሚ ምን ያክል ቅርብነት እንዳላት ነው። በቃ ምን ያክል በነሱ ኮንፊደንስ እንዳላት፣ ምን ያክል እነሱን እንደምትቀርባቸው፣ እንደምትወዳቸው በቃ እንደ ሌላ ሳይሆን እንደ ወንድምና እንደ ወንድም በቃ እንደ ቤተሰብ እንደ ራሷ ወንድሞች አድርጋ እንደምታስባቸው አስቡ። እንግዲህ ከእሱ ጋር ስትጣላ አስታርቆኝ ብላ እሱ ጋር እነሱ ጋር መሄዷ እጅግ በጣም ነው የሚያስገርመው እና ቤተሰቦቼ አንድ ነገር ላሳስባችሁ ፈልጋለሁ እንግዲህ ከኋላዬ ድምጽ አለ የመኪና ድምጽ በጣም ይቅርታ ያለሁበት ኮንዲሽን ስለሆነ ነው ድምጽ ከረበሻችሁ በጣም ሶሪ ለማለት እወዳለሁ እና እንግዲህ ዝም ብለን ከምንሄድ እንግዲህ ብላ ወንድሞቹን ይዛ መታለች መሌንና ሀብትሽን ማለት ነው። እነሱ ደግሞ እሱ ጋር ደውለው ጠሩት። ከዛ እንግዲህ ምንድን ነው ምን አረፋች ይችልች ምንድነው ያደረገች ነገር ለምንድን ነው እንደዚህ የምታደርገው? እስ አልፈልግሽም ምናምን ያልከው ምናምን ብሎ ይናገረዋል ማለት ነው። እሱ ደግሞ ነገሩን ጭራሽ ማለት ነው ነገሩን መፍታት አለበት ሲለው፣ እኔ ከእሷ ጋር መፍታት ማነጋገርም ማውራትም አልፈልግም፣ አይንዋንም ላያት አልፈልግም። እንዴ ጭራሽ ይሄንን ሲልማ ማለት ነው እኔ ምን ልበላችሁ እግዚአብሔርን በቃ በድንጋጤ ቁጭ ነው ያልኩት። መጀመሪያ መግቢያው ላይ ማለት ነው በጣም ነው የደነገጥኩት። እንዴ ይሄ ነገር ከውርጊያ አፍን የወጣው የነገር ነገር እየመረረ እውነት እርግጠኛ ነኝ ብዙዎቻችሁ ደንግጣችኋል ብዙዎቻችሁ እንደኔ ማለት ነው እና እንደዛ ሲሉት እነሱ በቃ እሷ ደግሞ ምንድነው ያደረኩህ ለምንድነው እንደዚህ የምትሆን ነው ብላሽ ቁጥቁጥ ስትል እሱ በቃ በነገራችን ላይ ማለት ነው። እኔ ይሄን ሰሞን ብሩኬ በጣም አብስተዋል። የሀይሜን ፕራንክ አትችለው አትችለው እኔ መልሱን ቻለው መልሱን ለመልሱ ፈጣሪ የሆነ እና ወደ አዲስ አበባ ሊሄድ ነው። ከዚህ በኋላ ማያንቸው ማየት አልፈልግም ሲጀመር መቼም ቢሆን መቼም የሀይሜናየት ማየት ሀይሜናየን ማየት አልፈልግም ማለት አትችልም። በቃ እኔ እንዴት እንደዚህ ምክንያቱም እኔ እንጃ እናንተ በብዙ ፈተና ሀይሚዬም ብላለች መግቢያው ላይ እንዳለችው እኔና ብሩኬ ብዙ ችግሮች አሳልፈናል ብዙ ጥሩም መጥፎም የህይወት ገጠመኞች አሳልፈናል እና ዝም ብሎ በማይረባ ነገር በትንሹ ነገር ደግሞ ተኮራርፈን ወደ አዲስ አበባ ከምንመለስ ነገሩን እንግዲህ እነሱ ስለሚረዱኝ ለነሱ እነሱን ይዤ ችግሩን ልፍታ ብዬ ነው ብላን የመጣቸው። እውነት ነው። አንዳንድ ጊዜ እልህ ምንም አይሰራም። ሀይሚና ብሩኬ ማለት በጣም በጣም የሚገርሙ ወደፊት ገና ብዙ የሚሰሩ ብዙ የሚኖሩ አላማ ያላቸው ፍቅረኛሞች ናቸው። ምክንያቱም ችግር ሲፈጠር እሱ ካኮረፈ እሷ ይህን ህይወት ለማስቀጠል የማትገፋው ተራራ፣ የማታደርገው ድርጊት፣ የማትሰራው ስራ የለም እሱም ደግሞ የሆነ ችግር ሲፈጠር እሷን ለመመለስ እሷን ለማረጋጋት የማይሰራው የማይቆፍረው ጉድጓድ የለም እና እነዚህ ልጆች ሁለቱ ብዙ ብዙ ብዙ ብዙ ብዙ መስራት የሚችሉ ወደፊት ብዙ ነገር የሚሰሩ ልጆች ናቸው ገና። እና አንዳንዶቻችሁ የሆነ ችግር ሲፈጠር ሩጣችሁ ሌላ ነገር ሌላ ሀይሚል ስም ለማጥፋት ሀይሚን ጥፋተኛ ለማድረግ ብዙ የምትጥሩ ሰዎች አላችሁ ና ለምን መቸኮል ምን አስፈለገ ዛሬ ያየሁት ነገር ቲክታክ ላይ ትላንትና አቺ ችግር ተፈጠረች ተብሎ ብዙ ነገር ብዙ ይሄ ኖርማል ነው ቀላል ነገር እኮ ነው ትላንት የተደረገው ከባድ ነገር አይደለም ሲጀመር እንደሚታረቁም ይሄ ነገር ቢሆን እንኳን ይታረቃሉ ና ብሩኬ ያው ዛሬ ፕራንክ ነው ያደረጋት። ያው እንደዚህ ባጭሩ ማለቁ ፕራንኩ ደስ ይላል ማለት። ብሩኬ ፕራንክ ሲያደርግ ልቡ አይችልም፣ ደረቅ አይደለም። ሀይሚዬ ደረቅ ደረቅ ናት። ፕራንክ ስታደርግ በጣም በጣም ደረቅ ናትና፣ እንግዲህ ይህንን እሷ ብትሆን እርግጠኛ ነኝ ዛሬም ታሳልፈው ነበረ እሱ ግን በጣም ብዙ ከተጨቃጨቁ በኋላ በጣም ብዙ ከተጣሉ በኋላ አይሆንም ብሎ ከገገመ በኋላ በስተመጨረሻም ሀብትሽ ራሱ ማን ነው መሌ አልፈልግም፣ በቃ ከእሷ ጋር መለያየት ነው የምፈልገው ምናምን ሲል እንዲህ እናኔ ፕሮግራም ላይ ነው እንዲህ የምትለያየው? ሌላ ምክንያት ካለህ ተናገር እንጂ ምናምን ምናምን ብሎ ሲቆጣው ከዛ በኋላ ነው ፕራንክ መሆኑን የነገራትና እኔ ያልኩት ም ፕራንክ መሆኑን ሲነግራት እውነት እንዴት እንደተነፈስኩ ማለት ነው፣ እንዴት እንደተነፈስኩና የመቻቸው ፍቅሮቼ ሃይሚ ብሩኬ ወደፊት በቸማ የማይለያዩ የሴጣን ጆሮ ይደፈን ይደፈን። የምን መለያየት ነው? የምን ስለ መለያየት ማውራት ነው እንደ። አቤት፣ አቤት ኮሜንታተሮች ግን ችኮላችሁ በጣም ነው እኮ የምገርሙት። አቤት መቸኮል የጻፋችሁ ኮሜንት